የቤኒን ካቶሊክ ቤተ ክርስቲያን በ2026 በሀገሪቱ የሚደረገው ምርጫ ሰላማዊ እንዲሆን ጥሪ ያቀረበች። የቤኒን ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ በሀገሪቱ በ2026 የሚደረገው አጠቃላይ ምርጫ ፍጹም ሰላማዊ እንዲሆን የፖለቲካ ፓርቲዎች፣ የሲቪል ማህበረሰቦች ና ዜጎች ለውይይትና ለአንድነት በጋራ እንዲቆሙ ጥሪ ያቀረበች። የቤኒን ጳጳሳት ጉባኤ አባላት በ2026 አጠቃላይ ምርጫ ወቅት በሚታየው ማህበራዊና ፖለቲካዊ ውጥረቶች ውስጥ ቤተ ክርስቲያን ዝም ማለት እንደማትችል ተናግረው ሁለተኛውን የቫቲካን ጉባኤ በመጥቀስ ቤተ ክርስቲያኗ የዘመኑን ምልክቶች የመመርመርና ከወንጌል አንጻር የመተርጎም ግዴታ አለባት ሲሉ አጽንኦት ሰጥተዋል። ጳጳሳቱ ሕዝቡ በውይይት በመቻቻል ና ህገ መንግስቱን፣ በማክበር ላይ እንዲያተኩር አበረታተው ይህም የአገሪቱን ከፍተኛ ጥቅም ከግለሰብ ወይም ከፖለቲካ በላይ ማስቀመጥ መቻል እንደሆነ ተናግረዋል። የካቶሊክ ቤተ ክርስቲያን መሪዎች መጪው ምርጫ ነጻ፣ ግልጽና ሁሉን አቀፍ እንደሚሆን ተስፋቸውን ገልጸዋል። የጉባኤው አባላት በቤኒን የሚገኙ የእግዚአብሔር ች ምርጫው በፍትህ በሰላም በታማኝነትና በወንድማማችነት መንፈስ እንዲካሄድ እንዲጸልዩ ጥሪ አቅርበዋል። የቤኒን የካቶሊክ ጳጳሳት ጉባኤ አባላት በመጨረሻም ባስተላለፉት መልእክት የፖለቲካ መሪዎችን፣ ተጽዕኖ ፈጣሪ ግለሰቦችና ሁሉም የቤኒን ዜጎች ለውይይት ለጋራ መግባባትና ለሀገራዊ አንድነት በሙሉ ልብ ራሳቸውን ዝግጁ እንዲያደርጉ ጥሪ አቅርበዋል። መረጃው የኤስያ የአፍሪካ ነው።